ሰላም ሰላም፣ ጤና ይስጥልን ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ ዛሬም ተመልሻለሁ። ትናንት እንቅልፋችን አይተን ኳስ ደግፈን ደግፈን ተቃጥለን ነው የተመለስነው። እውነት ለመናገር ማንቸስተር ዩናይትድ አልተሳካም፣ እንግዲህ በጣም ከባድ ነበር። ኳስ አፍቃሪዎች ካላችሁ እንዴት ተመለከታችሁት? በነገራችን ላይ ዛሬ ምርጥ ምርጥ ቪዲዮዎች ይዘናል። በጣም መነጋገሪያ የሆኑ ሀሳብ ስቴቶቻችን እየሰጠን አብረን ቆይታ እናደርጋለን። እናንተም ደግሞ ሀሳብ መስጠት ያሉባችሁ ቦታዎች ላይ ኮመንት በስጫው የእናንተ ነው በፈለጋችሁት መልክ መግለጽ ትችላላችሁ። በተቻላችሁ መጠን ጨዋው ናችሁ ይለጹ ሀሳባችሁን። አንዳንድ ሰዎች ኮመንት ላይ በጣም ይጎ ሆኖ እንደሚጽፉ አይነት ነገር ስሜት ይሰማኛል። ኮመንት ሲጽፉ ይጓቱኑ እራሳችሁን ትጎዳላችሁ። እና ቀለል ብላችሁ በሚያስተምር መልኩ ሀሳባችሁን መግለጽ ትችላላችሁ። ቪዲዮን እንደ ሁልጊዜውም ላይክ በማድረግ ጀምሩ። በዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ ቻናሉን የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁኝ። እኔ የምለው ሰዎች ለምንድን ነው የዴቪድ ኤምቴን ግን ቻናል ሰብስክራይብ የማታደርጉት? ደግሞ ቪዲዮውን ከወደዳችሁትም ላይክ አደርጉት። መቀኝነት ምን ይሰራል? ይመቻችሁ። ላይክ አደርጋችሁ ዛሬ ቪዲዮቻችን ኒድ ይመቻችሁ። ይሄ ጭፈራ በባለፈው ትተና አልነበረም። ኦኬ። መንጃ ፈቃድ ሲያስወጣ ርዕሰ ሳጥንም ጭምር እንደገዛ ማወቅ አለበት። በባለፈው ተናግሮ ነበረ። እየተነዳ ከባድ ነው። ቆሞ ነው። እጅግ ያሳዝናል። ሴት ልጅ ቦሊድ ምክንያት ስትሞት መስማት እጅግ ልብ ይሰብራል። የጋዜጠኛና የአክቲቪስት ደስዬ አሸናፊ ባለቤት ቦሊድ ምክንያት ከዚህ ዓለም እንግዲህ በሞት መለየቷ ተሰምቷል። እንግዲህ ለባለቤቷ እንዲሁም ለመላው ዘመድ አዝማድ መጽናናትን እንመኛለን። በጣም ነው የሚያሳዝነው። ሰው እየወለደ የሚሞትበት አጋጣሚ በዚህ ዘመን በሃያ አንደኛው ክፍለ ዘመን መሆኑ በጣም ያሳዝናል። ጥንቃቄ መጉደል ነው ወይስ ታማ ካልሆነ እንግዲህ በወሊድ እንዴት ሁኔታዎች እንግዲህ መገለጽ ቢችሉ አሪፍ ነበረ። ጀጅ እንዲደረጉም እናቶች እንዳይሞቱ ተብሎ ብዙ ጊዜ ስብሰባ ሲሰበሰቡ ምናምን ሲያደርጉ ሲወራ ሚዲያዎች ላይ ስለምንሰማ በወሊድ ምክንያት ሰው ሞተ ማለት ከባድ ነው። በጣም የዘንድሮ

ሮች እኮ ቪዲዮ ድቴይል ካልታየ አይገባቸውም። በቃ ማለት የፈለጉት እና ፍቅረኛ ማጣት በአንቺ አልተጀመረም። ለማንኛውም ቆርጨቴ ፍንጭቴ ይሄን አሁን ፎንቴ በዚህ ሰዓት ላይፍ ላይ መንሱር ጀማል ቃል የገባለትን 500 ሺህ ብር በምታዩት መልኩ ተቀብሏል። የሰው ደስታ የሚያስደስታችሁ ኮሜንት ላይ ገብታችሁ እንኳን ደስታ ላይ እያላችሁ! የኔ ተራ እስኪደርስላችሁ ሼር እያረጋችሁ ይመቻችሁ። በቃ ከተቀበለ በኋላ ሲያቅራራ መልክ ሲሰራ ነው አምስት ብር ያ እያረጉ ነው። እዚ አንዳንድ ሰዎች አሉ። አረ ናውም ሀብታም ብርጭቆውን ይዞ አይቀመጥም። አንተ ችጋራ ሀብታም ብርጭቆውን ይዞ አይቀመጥም። ደግሞ እንደዚህ ቶሎ ቶሎ አይጠጣም። ይሄ ዘመኑን ሙሉ ዘመኑን ሙሉ ድራፍት ሲጠጣ ቆይቶ ውስኪ ያገኘ ሰው ነው መኑ ኑባሀብት ነውያሳሆኖ ዝንበል ውስ የተጋበዘ ሰው ነው እውነት ሻግ አያምርብህም ሀብታም እንደ ብርጭቆ እቺ ልጅ አሁን ስለመልኳ እንተውና እግሯ ብቻ ይበትታል

ሳሮን ሽሮ ተመልሳለች እንግዲህ ቲክቶክ ላይቭ ላይ በቃ የማታወራው አይነት ወንድ የለም የተለያዩ ብሔሮችን ታወራለች አሁን በቃ ይሁኝኝ ማለቷ ወደ እንደጀመረ ነው ሳሮን አንጀቱን በላችሁ ይላል እንግዲህ ማንን አንጀት እንደበላች ደግሞ እስኪ እንመልከት ላይቭ ገብታ ቲክቶክ ላይ ሳሮን ምን እያደረግሽ ነው? ወይ ልታስገባው ነው? ኧረ ተናገሪ። ፊቷን እስካን እያስደረገች ነው እንዴ? አንዳንድ አርቲስቶች በመተዳደሪያቸው የሚነግሩን። አንቺ ምን ብለሽ ነው ያዘጋጀሽው? እኔ ምንም ነገር አልጠጣሁም፣ ስጀምርም አልጠጣሁም። ጣሪቅ ነው በአቤል ነው። እንዲ እየሆነች ያለችው ልጅቷ እንዴ! እኔ ያረፍኩበት ሪዞርት መጣ፣ ያ እኔ ያረፍኩበት እኔ ኩሪክቱ ነበርኩኝ። ሁለት ሳምንት ከቆየሁ በኋላ ነሱ የመጣው ገብተው መናገር ይችላል። መጣ ከእሷ ጋር ስለተጣላው ብዬ። እኔ አቤልን ከእሷ በፊት ነው የማውቀው። የዛሬ ስንት ዓመት ነው የማውቀው አቤልን። ተገናኘን፣ አየሁት፣ ሰላም አልኩት። አይ ከእሷ ጋር ከተጣላ ሰው ጋር እንደዛ ማለት ነበረብህ። ቀይልስ መቼ ነው የምትጣሉት? እኔ እኮ ይገርመኛል፣ አንዳንድ ሰው እኮ በንብረት ይጣላል፣ በፖለቲካ በምና በጭራሽ ዘመኑ እኮ አስቀርቶታል ለዚህ ነገር። እና በአቤል ተጣላኝ ምናምን ብላ ስትከስ ነበረ። ከሆነ አትጣሉ እላችኋለሁ። እንደኔ አንዳንዱ ሴቶች ደግሞ በቃ ያቀሳስሩታል። በቃ አንቺ የሚገባሽ ቦታ ምናምን ብላ እንዳወራችሁ ሰራሽ ኦርደር ትደረጋለች የምትጋበያቸው እነዚህ ቁርጥ ቤት ምናምን የሚበሉ ሴቶች ናቸው። እኔ ያልገባኝ ነገር ይሄ ነው። እርጥ ቤት ምናምን ባይዘዊ ማለት ነው። እኔ የማንንም ሰው ላይ ባላይ፣ የምር ቀልድ ነው የእሷ ንግግር ማለት ነው ላይክ ያስቀኛልን። የሆነ ለምትናገረቸው ሰዎች አይምሮ ይነካኛል። አሁን በጣም በብዙ ነገር ትታሚያለሽ። በአንቺ ምክንያት የፈረሰ ትዳር አላየውም። በነ ኩን እና በነ ቤታየው ምክንያት የፈረሰ ትዳር አይቻልም። ስለዚህ ዝም ብሎ አሉባልታ ነው። እነ ጂጂ ራሳቸውን ተክተዋል። እንግዲህ እንደዚህ ካለች ይህቺ ልጅ ከባድ ነው። እኔ ንግግሯ ነው የገረመኝ። ከተናገረችው መካከልም አንቺ ኦርደር ስትደረጊ ሰው ኦርደር ይደረገ። እንደ ፋሚሊ ቤተሰቦች እንዴት ነው ኦርደር ስትደረጊ? ሸራተን ነው እነሱ ከወርጥ ቤት ነው ኦርደር የሚደረጉት። ጨዋታ ነው ብለሽ እንደምታስተካክይ ተስፋ አድርጋለሁ። ወይ ደግሞ ሙሉ ላይቭን አላየሁም እንግዲህ ከተሳሳትኩ ይቅርታ፣ ግን እንዲህ ባይባል ጥሩ ነው። እርስ በራሳችሁ ዝቅ ከተደራረጋችሁ ወንዱ እንዴት ያገብራል? በዮኒማኛ ሀሳብ ድሃ ለድሃ ሲጋባ

ድምፃዊ አስጌ ዛሬም በድጋሚ የሴት ልጅ ስኬት ባገባች ሰው አይለካም ማለቱ ሌላ መነጋገሪያ ሆኗል። ሀሳባችሁን ስጡበት። መልካም ምሽት። ግን መነጋገሪያ መሆን ፈልጎ ነው ወይስ የራሱ ሀሳብ ነው? ምንድን ነው? እንደ ሌሎቹ ፈልጎ ነው ወይስ ሙዚቃ አልሄዳለ? ስጋ ቤት እንዴት ነው አላዋጣለ ወይስ? እንዴ አንድ ሴት ልጅ በፍቅር አታምንም አታብድም ይላል። አሁን ደግሞ ተመልሶ መቶ ምናለ ሴት ልጅ ባገባች ወይ ደግሞ ስላገባች ስኬታማ ነች ማለት አይቻልም ብሎ ስኬት በማግባት አይለካም ማለ ስኬት በማግባት አይለካም ብሎ ሰውን አንጠልጥሎ አየር ላይ ጥሎ ከመሄድ በማግባት ካልተለካ በዚህ በዚህ ይለካል ብሎ መሄድ ነው። ይሄ መነጋገሪያ መሆኑ መፈለግ ነው ወይ ደግሞ ስጋ ቤቱ ብሎበታል ወይ ሙዚቃ ሄድ ብሏል። እርግጠኛ ኔ የሶሻል ሚዲያው ግቡ ተመችቶታል መሰለኝ። እና አንዳንድ ሀሳብ ይዘን እንመጣለን እንደዛ ከሆነ እየመረጥን ይዘን መጣና፣ እኛም ህዝቡን ነው። ኧረ ሴቱ፣ ኧረ በእናትሽ፣ እኔ በአንድ ሳምንት ውስጥ ማለት ነው ለስምንተኛ ጊዜ ፍቅር ሊዘኝ ነው። ተምኛል። እኔ እናት፣ አንቺ ይሄ ነገር መታየት አለብሽ። ነጥላ ነው

የሺሻ እቃ ታየባት ይላል። እዚህ እዚ ጋር ደግሞ ሌላ ዞር የሊያ ማመን ነው የተመቸኝ ኧረ በመቤት ያስቀምጭ ምናምን በነገራችን ላይ ሲቻ ትልቅ አይደለም፣ በየሰው ቤቱ አለ ማለት ይቻላል። በዚህ ጊዜ እኔ ቤት ብቻ ነው የሌለው እና አዲስ አበባ ውስጥ በተለይ በቃ የሆነ ምግብ በልተው እንደ ማወራረጃ የሚጠቀሙባቸው ብዙ ቤቶች አሉ። የእውነት እኔ እንግድነት ብዙ ቦታ እጅ ማለት ያላሰብኩት ሰው ጋር ሲቀርብላቸው አጭ ደነገጥኩኝ። አይ በቃ ማለት ዳጅስታ አያደርግም ምናምን ይላሉ። ፊታቸው እንዴት እንደሚያምር እንደዚህ የሚያደርጉ ሰዎች ደግሞ ግን፣ ውስጣቸው ሌላ ታሪክ ነው። ይህንን ነው የሚመስለው ጥቁሩ ማለት ነው። እና ዲያቤት መገኘቱ ምንም የሚያስገርም ነገር አይደለም ለማለት ነው። እስኪ እንዴት ታያችሁት? ይሄ ነገር ይበረታታል ግን ጥሩ አይደለም፣ ለትውልድ ጥሩ አይደለም፣ ለልጆች ምናምን ጥሩ አይመስለኝ። ሀይፍ ላይ ቁጭ ብለን ነው የታየባት ሊያ ግን ዚህ ደግሞ ምንድን ነው የምታፈዩ ከፈተች

አሁን በሳለችው ስል በጣም ከባድ ችግር ውስጥ የምገባኝ ከስዕሉ በላይ ብዛሁ ልክሁአጉትልትላቤ ቱ የዜና ሳልነገራችሁ ብተኛ ወቀሳችሁን አልችለውም፣ ነው ከቅልፌ ተነስቼ ነው እየሰራሁላችሁ ያለሁት። ጠቅላይ ሚኒስትራችን ወደ ጠፈር ሊጓዙ ነው ተብሏል ማለት ነው። የሚጓዙበት ምክንያት ጠፈር ላይ ሆነው ለዓለም ህዝብ የሰላም መልእክት ለማስተላለፍ ነው ተብሏል ማለት ነው። ተሳክቶላቸው ወደ ጠፈር የሚሄዱ ከሆነ የእናንተን ምኞት ኮሜንት ሊያስቀምጡላቸው። የጉዞ እቅዳቸው ከተሳካም ወደ ጠፈር የተጓዙ ብቸኛው የዓለም መሪ ያደርጋቸዋል። እንዴ፣ ምን ለማድረግ ነው እዛ የሚሄዱት? ጠፈር ላይ ደግሞ ብልጽግና አለ፣ ፖለቲካ አለ ወይስ እንደ የዓለምን ሕዝብ እኮ ሰላም ለማለት ትዊተር በቂ ይመስላል። የጠቅላይ ሚኒስትሩ ጠፈር ላይ ሄዱ ግን፣ እናበረታታለን። ይሄዱ በሰላም የሚመለሱ የምትሉ ኮመንት ላይ አድርጉ እና መሄዳቸው ነው፣ እናበረታታለን። ወደ ጠፈር ሊሄዱ ነው። እኔ ይሄ ዜና ውሸት ነው ብዬ አሰብ የነበረው። ብዙ ጊዜ እንግዲህ እኔም እንደ ማንኛውም ሰው የምከታተለው የኤልያስ መሰረት የተባለው ጋዜጠኛ ነው የጻፈው። ይሄ እውነት ከሆነና ከሄዱ እኔ በቃ ቀጣይ፣ እኔም እሄዳለሁ። ከአሁኑ ሴት ጋር ስትገናኝ ምን ስታደርግ ሊደብር ይችላል first date jebren yimichira maybe sex happen ka raga nuno አእምሮት እንደዚህ የሐሞታን ፍስስ ታደርጋለህ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ላይክ ካላረጋችሁ ላይክ አድርጉ። ለቻናሉ አዲስ ከሆነች ሰብስክራይብ በማድረግ ቤተሰቡን ቀጣይ በተቻለና በምርጥ ቪዲዮ አገኛቸው። ላይ ማቻችሁ ፒስ